መተናል መተናል፣ ከመሼ በኋላ ማለት ነው እንግዲህ። ስንመጣ ምን ይዘን መጣን? አብራችሁን ቆዩ፣ አብራችሁን ቆዩ። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማለት ሰላማችሁ ብዝት ይባል። እስከ ዛሬ የተጨነቅነበት ማለት ነው የተጨነቅነበት የተጠበብነበት የመዳም ቅመሞች በፎቅ ላይ ሁለተኛ ደረጃ ረገት ኩ ብለን ሶስተኛ ደረጃ ረግጠን የወገባችን የተቆረጠ የመዳም ቅመሞች፣ ድስጣችን ያሳረርነ የመዳም ቅመሞች፣ ዘይትና ኮሎሮክስ አንድ ላይ ያስቀመጥነ የመዳም ቅመሞች በማን ጉዳይ በነሩታ ና በነ አብርሽ ጉዳይ ጭንቅላታችን ነቅለን ራሳችን ልናጠፋ የደረስንበት ጉዳይ ድራማ ሆኖ ተገኘ ማለት ነው ዛሬ ዛሬ አልተረዳችሁም ድራማ መሆኑ ማለት ነው ድራማው አልቆ ዛሬ ሩታ ና አብርሽ አንድ ላይ ሆኖ ማለት ነው። አዎ ጽጌ፣ አንድ ላይ አድርጋቸው ሄደች ማለት ነው። በፊቱም አንድ ላይ ነው ያሉት። በቃ አብርሽ ለካል ለውሸት መናደድ ያቃል። ወይኔ ወይኔ አብርሽዬ፣ የኔ ውብ፣ የኔ ጀግና፣ እንኳንም ለእናንቴ ኩኖ ደስታ የምንመኘው እንጂ እኛ የእናንቴን መለያት ነው ያልፈለግ ነው እንጂ እናንተ ኑሩልን፣ እኛም ልኑርላችሁ። አዎ ልኑርላችሁ። የመዳም ቅመሞች ይኑሩላችሁ ለእናንተ፣ እናንተም ለእኛ ኑሩልን። እንግዲህ ድራማው ዛሬ በደንብ ነው ያስታወቀባችሁ። ይህ ተሸወታችሁ በቃ ተሸወዳችሁ። ዛሬ በደንብ አስታወቅባችሁ ማለት ነው። ጎድ ጎድ ጎድ ጎድ። እንግዲህ አብርሽ፣ የገረመኝ ነገር ቢኖር ማለት ነው ይሄ ቪዲዮ በቅርብ እኮ ነው እየሰሩት ማለት ነው። አብርሽ በአንድ ያረጀ ማለት ነው አርጅቶ ጺሙን አብቅሎ ወፍሮ መሸላ ተበረካላ። ኑር በቃ ኑር። ለአንድማ ሌላ ነገር ተመኝ፣ ሁልክ እንግዲህ ታቁታላችሁ። ለአብረሽ የተመኘው ነገር ለሩታን ባለፈው ተመኝችናባል። ጫፍ ጫፍጫፉ እንደርሳ ተመልሳለች ማለት ነው። ወደዳቸውም ጠላችሁ፣ እኔ የወደድኩት ወደድኩላቸው፣ ማንም አይከለክለኝም፣ መብቴ መሰለኝ። ስለዚህ ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው አላችሁ። ረመዳን እንዴት ነው? ማሻላ ተበረከ። በረመዳን በሳምንቱ ማለት ነው፣ የሩታን እና የአብርሽን ደስታ ሰማን ማለት ነው። ዛሬ በቃ ጽጌ ቤት አስገቢ ታባር ዘግታባቸው እንዳይወጡ አረጋቻቸው ማለት ነው። ረጉድ ነው አንድ ላይ ነበሩ ማለት ነው፣ እስከሆን ድረስ ማለት ነው። እኛ ኡያን ኡያን የወደቅ ነው የተነሳ ስለዚህ ድራማው ዛሬ ተነክቶባቸዋል። በደም ብ ናስታወቅባችሁ። እንዴት አወቅኩ ድራማ መሆኑን ማለት ነው? ሲመካከሩ፣ እንደውም ሳትመካከሩ እንትን በቪዲዮ ጀርባ ብትመካከሩ የተሻለ ይሆን ነበር። ድራማ መሆኑን አናቅም ነበር ማለት ነው። ስለዚህ ድራማ መሆኑን ተነቃባችሁ። እንዴት ተነቃባችሁ? ጽጌና አብረሽ ሲመካከሩ በቃ ያኔ ነው እኔ ያገባኝ። እስከ ዛሬማ ድራማ መሆኑን አልገባኝ። እውነት ለመናገር በቃ እኔ እኔ በቃ እንደኔ እኔ ያልገባችሁ አላችሁ። ጉድኮ ነው ጉድኮ ነው። እንኳን ደስ አላችሁ። እንኳንም ድራማ ሆነ። እኔ ሁሌ ምን እንደሚልንገራችሁ ወይኔ ድራማ በሆነ ይሄ ነገር ብቻ ይሄ ድራማ ነው ብሎ አንድ ቀን በመጡ ያልኩ ነበር ማለት ነው። ዛሬ በደንብ አንብበናል ድራማ መሆኑ ማለት ነው። ድራማው መጨረሻ ዛሬ አብሬችና ሩታ አንድ ላይ ሆኑ ማለት ነው። አንድ ላይ በር ተዘጋባቸው። አንድ ላይ አንድ ላይ ደሩ በቃ። ስለዚህ ጽጌ ምንድና ያለችው ላን አንቴ ቡታገራ ሄዳለው፣ በል ገብተሽ ሻንጣህን ሰብስብ ብላ ተመካክሮ ሄዱ እንግዲህ ተመካክሮ ከሄዱ በኋላ አብረች ሩታን ክፍትር አርጎ ወደ ክፍሉ ገብቶ ሻንጣውን ሰብስቦ ወጣ ከዛ እች ደግሞ እች ደግሞ እች ባብናት እኮ አይ እሷ ያለች እኮ አንድ ላይም ቢሆኑ መቼም የማይታረቁ ሁሌ ይጣላሉ እውነት ጽጌ ታጣላችኋለች ጽጌ በቃ ማንንም በቃ አንቺ አንድ ወንድ ይዘሽ አዛ ስርስሩን ሆነች ማለት ነው ወንዶች ባገኝሽ ወንዶች ስር ስር በወንዶች አትጣበቂ ማለት ነው። ምን ትላለች? አብረሽ ጋር ስትሄድ ልጥፍ ውስጥ ጃኬት ውስጥ ትገባለች። ዳንኤል ጋር ስትሄድ እንደዛው፣ አካሌ ጋር ስትሄድ እንደዛው። ምነው የወንዶች ተለጣፊ ሆንሽ? እንትና ማለት ነው ጽጌ። ስለዚህ አሁንም ቢሆን ጽጌ ታጣላችኋለች ማለት ነው። በቃ እንደ ማስቲካ መጣበቅ ትወዳለች ከወንዶች ጋር። በቀናጌም ዛሬ ቢታረቁ ነጌ መታ ካብርሽ ጋር ልትጠበቅ ነው። ርወደ ስስጠር ላይ እንደዚህ ነገር ሰው ስለዚህ አንዱ ቀልድና አንዱ ሀቅ ነው። እንኳንም ደሳ ላቸው ሌሌሌል ይብያለው። ለምን ብትሉ የእናንተ ደስታ እየኛ ነው። እውነት ለመናገር ድራማ አልቆ ዛሬ አንድ ላይ ሆኑ። ደግሞ እዚ ጋኮ ልጅ እኮ ነው ልጅ እኮ ነው። አሁን አብረሽ እዚህ ጋር እዩት እስቲ፣ እዩት እስቲ። ማሻላ ተባረካላ። አሁንማ ትልቅ ሰው ሆነ። አቤት አቤት አቤት! ግን አብረሽን ከኮልኮሌ መንደር አውጡት። ተው ተው ተው፣ አብረሽ ጥሩ ስራ የሰራ ነው። ተው ተው፣ ከኮልኮሌ መንደር አብረሽ እንዲወጣ የድሮ ስራው እንዲሰራ አረጉ አረጉድ ከኮልኮሎ መንደር መቼ ነው የምትወጣ? አብርሽ እንደ ድሮ፣ አሁን ሰው ጠፍቶ ነው። የታመመ ሰው ከጎሮ ቤት የለም፣ የራባው ሰው ከጎሮ ቤት የለም፣ ቀዳዳም የለብስ ሰው ከጎሮ ቤት የለም። ጾሙን የሚያድር ሰዎች ከጎሮ ቤት የሉ። ከግቢ ወጣ ስትሉ ግቢ ጫፍጫፍ ሪቦት የሚለምን የለም። እነዚህን እነዚህን ሰዎች ለምን አትረዱ? እነዚህን የተቸገሩት ለሚዲያ አቀርባችሁ በየቦታው ለማን ልስጥ ያሉ ሰዎች አሉ፣ ሰበቡን ለምን አታደርሱ? በቃ ይሄ በኮልኮሌ መስመር አትወጣም አብርሽ፣ እንደ ድሮ ስራህን አትመለስም? ስራ ላጡ ወጣቶች ዩቱብ ከፍታ አሰጥም? ተው እንጂ አንቴን አበላሸ ሰው እንደው ምን ሊበለው ምን ሊበለው። አንቴን እዚህ ውስጥ የከተተ ሰው ምን ሊበለው። ሩታና አንቴ ብቻ ቪዲዮ ሰርታችሁ እንደውም ብዙ ወጣቶችን በስ ስራ ያሰማራችሁ ነበር። አንድ ብላ ጽጌ ፕራንክ ብላ መታ ቤቅ በርህን አዞረችሁ። እውነት ለመናገር አሁኑም ወደ ቦታችሁ ተመለሱ። አብርሽና ሩታ ሌላ ሰው ጨምሮ ሁለታቸው ቪዲዮ ስሩ፣ የወደቀ ሰው አንሱ። ያይ በቃ አረጉድ ነው አረጉድ። እኛማ አሁን ድራማ መሆን እናክተናል። ድራማም ስሩን፣ ይመቻችሁ። ግን እንደዚህ በእኛ ደብቃችሁ አይደለም። እኛ ለናንተ ጠላት አይደለም ወዳጅ ብንሆን እንጂ ምን ነው ነግራችሁን፣ ክፍል አንድ፣ ክፍል ሁለት። እኔ ድሮም ብያለሁ ክፍል አንድ፣ ክፍል ሁለት በሉ እና ሲሩቡ ድራማ ከሆነ ብያለሁ። አረ ይህን ሁሉ ደብቃችሁ ሆዳችሁ እንደውም አልተነፋም። ጥሩ ነው። በጣም በጣም ነው የገረመኝ። በቀ አቤት ማሽቃበጥ ትችልበት። ጽቄ አቤት ማሽቃበጥ። ከፊል አንድ የተለቀቀው ቪዲዮ ዳንኤል ጋር መሰለኝ የሆነ ሰው ጋር ተለቋል። እዛም ጋር አስታውቆኝ ነበር። ቪዲዮ መስራት አልተመቸኝ እንጂ እናንተ ቤት ጉራባነት አልተኩ። ስለዚህ እኛ ነክተን አላውቀናል። ብናቅም ከእናንተ እናንተ እንትተን ወዴት እንሄዳለን? ወደ እናንተ ጋር ያለ ነው። በርቱ እኛ ና ማበረታቱ የወደቁ ሰዎች አንሱ። የራባቸውን አብሉ፣ እንዲያበሉ ሰዎች ካሉ ሰበቡን አደርሱ፣ ሚዲያ ላይ ያቀርቡ፣ በኮልኮሌ ማንደርጉጡ ና ምርት ምርት ምርት ምርት ምርጥ ስራ ስሩ ማለት ነው። እንወዳቸዋለን እናከብራቸዋለን ማለት ነው። ከትንሽነታችሁ የጀመርና ያው አሁን ትልቅ ሆናችኋል ማለት ነው። አሁን በፊት አሁን አብርሽ ቪዲዮ መስራት ሲጀምር ያኔ እንደ ጩጬ ነበር። አሁን ከጩጭ ማልፎ ትልቅ ሰው ሆኗል። ማሻላህ ተባረከላ። እዚህ ጋ ደግሞ ወጠጤ ነበር። አሁን ፎቶ ይሄ ወጠጤ ጊዜ ነው። ስለዚህ ሰላማችሁ ይብዛልኝ ቤተሰቦች። ላይክ አርጉኝ፣ ሲሄር አድርጉልኝ፣ ሰበስክራይ አድርጉልኝ። ወዳችኋለሁ። ረመዳናችን አላህ ሱብሓነሁ ወተዓላ ኢንሻአላህ በእዝንላ ከሪም። የት ነው ያላችሁ? ተናፍቃችኋል ተናፍቃችኋል። ጠፍቻለሁ፣ ጠፍታችኋል። ምንም ማድረግ አልችልም። ስልክ ከሆን አሁን ነው መገናኘው ማለት ነው። ከተገናኘሁት አንድ ብዬ ወደማ ቤት ይሮወጣለሁ እና ካሌ ቤት ነው የምሮጠው። ስባሃንላ ቀልላ ህስጠን ሂዳ ያላ ህስጠን ጉሉ አሚን፣ ጉሉ አሚን፣ ጉሉ አሚን አመድ አመቱን ለረመዳን ወር ያደርሰ። ኢንሻአላህ ኢንሻአላህ። ረመዳናችን አላህ ይቀበለን። ኢንሻአላህ ኢንሻአላህ። እና አብረሽንም እነሩታም ስለታረቁ ደስ ብሎናል። ኢሊሊሊ ብለናል። ሁለተኛ ደግሞ ድጋሜ እንዳይጣሉ በቃ ዱዋችን ነው ማለት ነው። እንወዳችኋለን፣ እናከብራችኋለን። እኛንም ዞር ብላችሁ አሳድጎን ጥሩ ጥሩ ስራ እንድትሰሩ ምክሬ ነው ማለት ነው። አደርሶልኝ ወደ ቦታ እህል እንድትመለስ አብርሽዬ ጥሩ ስራ እንድትሰራ በአክብሮት ጠይቃለሁ። አው የታመሙ አሳክም፣ የራበው አብለ። አው ይሄ ነው ምክሬ ማለት ነው። እንግዲህ እንግዲህ እንግዲህ እንኳንም ድራማ ሆኑ ተገኘ ደስ ብለኛል። እውነት ለመናገር ደስ ብለውኛል። ድራማው አልቆ ለዚህ ቀን ስላበቃችሁ፣ ሰላማችሁ ይብዛ። አሰላሙ አለይኩም።